ሰላም ጤና ይስትልን፣ እንዴት ናችሁ? ዶክተር ዳዊት መኮንን እባላለሁ የማህፀንና ጽንሰ ስፔሻሊስት ሐኪም ዛሬ ቪዲዮ ይዤላችሁ የቀረብኩት የማህፀን በር ካንሰር መንስኤው ወይም ምክንያቱና ምልክቶቹን እንዲሁም ደግሞ ምን መደረግ አለ። የማህፀን በር ካንሰር ወይም ደግሞ ሰርቫይካል ካንሰር የምንለው ዘጠና አምስት ፐርሰንቱ ሂውማን ፓፒሎማ ቫይረስ የተባለ ቫይረስ አማካኝነት የሚመጣ ነው። ይህ ቫይረስ ብዙ ናቸው በቁጥራቸው ከመቶ በላይ ናቸው ቁጥራቸው እና ሁለት አይነት ናቸው ሃይ ሪስክ እና ሎው ሪስክ ተብሎ ይከፈላሉ። ሃይ ሪስክ የሚባሉት ብዙ ጊዜ ካንሰር የሚያወጡ ናቸው። ከዚህ መካከል አንዱ የማህፀን በር ካንሰር፣ የብልት እና እንዲሁም ደግሞ የብልት ከንፈር አካባቢ ካንሰርን በማምጣት የሚታወቅ ቫይረስ። ይህንን ካንሰር መከላከል እንችላለን። ከተከሰተም ርሊ ወይም ሳይሆን ማከም ይቻላል። ከሃይ ሪስክ ውስጥ ሂማን ፓፒሎማ ቫይረስ 16 እና ሂማን ፓፒሎማ ቫይረስ 18 በጣም በብዛት የሚከሰቱ ናቸው እና አራንድ ስልሳ ስምንት ፐርሰንቱን የማህፀን በር ካንሰር በማምጣት ይታወቃሉ እና በጣም ኮመን ናቸው። ስለዚህ እነዚህ የሁማን ፓፒሎማ ቫይረስ አይነቶች መከላከያ ቫክሲን አላቸው። ይህን ቫክሲን በመውሰድ ኦልሞስት 68 ፐርሰንት መከሰት የሚችለውን የማህፀን በር ካንሰር መከላከል ይቻላል ማለት ነው። ሂማን ፓፕሎማ ቫይረስ እንዴት የማህፀን በር ካንሰር ሊያመጣ ይችላል? ሁማን ፓፕሎማ ቫይረስ የምንለው እንግዲህ በግብረ ስጋ ግንኙነት ከሚተላለፉ ኢንፌክሽኖች አንደኛው እና ዋነኛው ሁማን ፓፒሎማ ቫይረስ በግብረ ስጋ ግንኙነት ወደ ማህፀን በር ይደርሳል ማለት ነው። ስለዚህ ይሄ በሚደርስበት ሰዓት ኢሚዲትሊ የማህፀን በር አካባቢ ያሉትን የሴሎች ወይም ደግሞ ኢፒተልያል ሴል ይባላል ቫይረስ ፓርቲክሎ ወይም ደግሞ ዲኤንኤውን እዚህ ጤነኛው ሴል ውስጥ በማስገባት ራሱን ያባዛል ማለት ነው እና በሚያባዛበት ሰዓት የሚያመርታቸው ፕሮቲኖች አሉ። እነዚህ ፕሮቲኖች ባይዲፎልት ምንድ ነው የሚያመጡት፣ የዛን ሴል እድገት ኮንትሮል የሚያደርጉ ጅኖች አሉ። ለምሳሌ ፒ53 የሚባልና ሪትሮብላስቶማ የሚባሉ ጅኖች አሉ። እነዚህ ጅኖች የሴሉን የእድገት ደረጃ የሚቆጣጠሩ ናቸው እና መሞት ባለበት ጊዜ እንዲሞት የሚያደርጉ መቀጠል ባለበት ጊዜ እንዲቀጥ የሚያደርጉ የጅን አይነቶች ናቸው። ስለዚህ ይሄ ቫይረስ ምንድነው የሚያደርገው እነዚህን ጅኖች ዲስፈንክሽን ነው የሚያደርጋቸው ወይም ደግሞ ድሌት ወይም ሙቴት እንዳደርጉ ያደርጋቸው እና ኮንትሮል የሆነ ግሮዝ እንዲኖረ ያደርጋል። አንኮንትሮል የሆነ ግሮዝ ሲኖረው አንደኛ ውስጣዊ ስሪቱ እንደኖር ኖርማሉ አይሆንም እና ወደ ካንሰር ሴልነት ይቀይራል ማለት ነው። ስለዚህ እንደ የካንሰር ሴልነት በጸባያቸው ምንድን ነው የሚያደርጉት ግሮዛቸው ኮንትሮል አይሆንም፣ ወይም ደግሞ ሰውነታችን የሚቆጣጠራቸው የሴል አይነቶች አይሆኑ ማለት ነው። በራሳቸው በፍጥነት ያድጋሉ። በፍጥነት በሚያድጉበት ሰዓት አካባቢው የሚኖራቸው ለምግብ የሚያገኙት የደም ስር የመሳሰሉ ነገሮች በቂ አይሆንም እና እየሞቱ ይመጣሉ። ቁስለት እየፈጠረ ይመጣል ማለት ነው። ስለዚህ ይህ ቫይረስ በጣም አደገኛ ቫይረስ ነው እና ልንከላከል የሚገባው ቫይረስ ነው። ሌላው ምንድነው ሪስክ ፋክተሮች፣ ማህፀን በር ካንሰር እንዲከሰት የሚያደርጉ ምክንያቶችን ነው የምነግራችሁ። እንደ አንደኛ የሰውነታችን የመከላከል አቅም በሚዳከምበት ሰዓት፣ ለዚህ የማህፀን በር ካንሰር የመያዝ እድላችን ወይም የመፈጠር እድሉ እየጨመረ ይመጣል። ምክንያቱም በዚህ ኢንፌክሽን ስንያዝ ቤቶቹ ሶስት ናቸው መዳረሻዎቹ ማለት ነው። አንደኛ ካንሰር ያመጣል። ሁለተኛ ደግሞ አብዛኛው በዚህ ኢንፌክሽን የተያዙ ሰዎች ሪግረስ ያደርጋል ወይም ደግሞ ከኢንፌክሽኑ ሊድኑ ይችላሉ። ነገር ግን የተወሰኑት ላተንት ሆኖ ወይም ደግሞ ዶርማንት ሆኖ ቫይረሱ ሊቀጥል ይችላል የሆነ ጊዜ ወይም ሊጠፋ ይችላል ወይም ደግሞ ፕሮግረስ በማድረግ ካንሰር ሊያመጣ ይችላል ማለት ነው። ሶስተኛው ፌቱ ወይም ደግሞ እጣ ፈንታው ራሱን ደብቆ መኖር ማለት ነው። በእነዚህ በሶስት እጣ ፈንታዎች የሚቀጥለው እድገቱ ማለት ነው። ስለዚህ እዚህ እድገቱ ውስጥ የተዳከመ ሰውነት የመከላከል አቅም ያላቸው ሰዎች ካገኘ ካንሰር የማምጣት እድሉ ከፍ ይላል ማለት ነው። ስለዚህ ላይክ ኤች አይቪ ኤዲስ የሰውነትን የመከላከል አቅም የሚያዳክሙ መድኃኒቶችን መውሰድ፣ እነዚህ ነገሮች ሊያስከትሉ ይችላሉ። ሌላው ሪስክ ፋክተር ማጨስ ነው። ሲጋራ ማጨስ የካንሰር የመያዝ እድሉን በሁለት እጥፍ ይጨምረዋል። ሌላው የሚዋጡ የእርግዝና መከላከያ መድኃኒቶችን መውሰድ እዚህ ይዳርገናል። እንዲሁም ደግሞ ብዙ ልጅ መውለድም ያው ሪስክ ያመጣል። ምክንያቱም ብዙ ልጅ መውለድ ዋና ምክንያቱ አንደኛ እነዚህ ብዙ ልጅ የሚወልዱ ብዙ ጊዜ በጥናት የሚያሳየው እርሊ ነው ግንኙነት የማድረግ እድላቸው። እርሊ ነው ማለት ገና ልጅ ያሉ ሊጀምሩ ይችላሉ፣ እና በዛ ታይም ጀምሮ ግንኙነት ካለ በዚህ ቫይረስ የመያዝ እድላቸው ወይም ቻንሳቸው ከፍን ቫይረስ ፑርሊ ስክሪን የሚሆኑ ሰዎች ካሉ ቫክሲን ያወሰዱ ሰዎች ላይ በብዛት ሊከሰት ይችላል ማለት ነው። ይህ ቫይረስ ወይም ደግሞ ይሄ የማህፀን በር ካንሰር ምልክቶች አሉት የራሱ ምልክቶች። ከነዚህ ምልክቶቹ አንደኛው ምንድን ነው? አብኖርማል የሆነ ወይም ደግሞ ከኖርማሉ ውጭ የሆነ ከብልት የማህፀን ደም መፍሳስ ማለት ነው። ይሄ ሊከሰት ይችላል። ወይም ደግሞ ፈሳሽ ሊሆን ይችላል። ይህ ፈሳሹ አይነት አንደኛ ውሃ የመሰለ ሊሆን ይችላል፣ ወይም ብለድ ሊሆን ይችላል፣ ወይም ደግሞ ሽታ ያለው ላይ ከዘንጋዴ ውሃ የመሰለ ፈሳሽ ሊኖራቸው ይችላል ማለት ነው። ይህ ምልክት ካላቸው እና ለረጅም ጊዜ ከቆየ የማህፀን በር ካንሰር ምርመራ ቢያደርጉ የተመረጠ ነው። በግንኙነት ሰዓት የህመም ስሜት መሰማት ሊኖራቸው ይችላል። ሰውነት ክብደት መቀነስ እንዲሁ ካንሰር መጠ በጣም እየጨመረ ሲመጣ ሰውነት ክብደት መቀነስ፣ የምግብ ፍላጎት መቀነስ፣ ሊካም ስሜት፣ ሰውነት የማበጥ እነዚህ ነገሮች ሊከሰቱ ይችላሉ። ግብረ ስጋ ግኙነት ካደረጉ በኋላ የደም መፍሰስ ካለ ዋነኛ ምልክቶች እነዚህ ናቸው እና ይህ እንዳለባቸው ኢሚዲያትሊ ሐኪማችሁ ጋር ሂዳችሁ መታከም ያስፈልጋችኋል። የማህፀን በር ካንሰር ከመከሰቱ በፊት መከላከያዎች አሉ። እንግዲህ ሶስት አይነት የመከላከያ አይነቶች አሉ። አንደኛው ወይም የመጀመሪያ ደረጃ መከላከያ የሚባለው ከመከሰቱ በፊት አዌርነስ መኖር፣ እውቀት መኖር፣ ቢሄቭየር ቸንጅ ማድረግ እና ይህን ቢሄቪየር ቼንጅ አድርጎ ከዛ ከሚያጋልጡ ነገሮች ራስ መጠበቅ አንደኛው ነው። ያለ ኮንዶም ግንኙነት አለማድረግ ነው፣ አንድ መወሰን እና ብዙ የግብረ ስጋ ግንኙነት ፓርትነሮችን መቀነስ ወይም እንዳይኖራችሁ ማድረግ። ይሄ ተመራጭ ሀሳብ ነው። ከተቻለ አብስቴን ማድረግ መታቀብ ዋነኛ መንገዱ። ሁለተኛው ቫክሲኔሽን ነው። ቫክሲኔሽን ስንል ከቫይረሱ ሴሎች የተሰሩ ወይም ፕሮቲኖች የተሰሩ መከላና ይህን ቫክሲን መውሰድ ነው። ብዙ አይነት ወደ ሶስት አይነት አራት አይነት ቫክሲኖች አሉ። ከነዚህ ቫክሲኖች ውስጥ ናኖቫለንት ቫክሲን የሚባል አለ። ዘጠኙን ሀይ ሪስክ ቫይረሶች ያካተተ ነው። ስፔሻሊ ወደ ዘጠና እና ከዛ ፐርሰንት በላይ ካንሰር የሚያመጡ ቫይረሱ የሂማን ፓፕሎማ ቫይረስ አይነቶችን አካተ ያዘ ነው። ይህን ለሶስት ጊዜ መውሰድ ይጠቅማል ማለት ነው። ሶስት ጊዜ ነው የሚወሰደው። በመጀመሪያ ተወስዳላችሁ፣ ከዛ ከወሰዳችሁ ከወር በኋላ ተወስዱና ከዛ ከመጀመሪያው ከስድስት ወር በኋላ ሶስተኛውን ተወስዳላችሁ ማለት ነው ይሄ የማፀንበር ካንሰርን በመከላከል ረገድ ከፍተኛ አስተዋጽኦ ያበረክ ሌላው መከላከያው ስክሪን ማድረግ ነው፣ ወይም ደግሞ ምርመራ ማድረግ የማህፀን ካንሰር ምርመራ በየአመቱ ወይም ደግሞ በየሶስት አመቱ ምርመራ ማድረግ በጣም ይጠቅማል። ይህ ምርመራ ማድረግ የሚጠቅመው ምንድን ነው? አንደኛ ገና ከጀምሩ የካንሰር ሴሎች መፈጠራቸውን እና ብዙ ሰውነክፍላችን ክፍላችን ላይ ሳይሰራጩ ር ዲቴክት ለማድረግ ይጠቅመናል፣ ማለት ነው። እና ይህ በጣም ጠቃሚ ነው። ስፔሻሊ ሪስክ ያላቸው ወይም ደግሞ ምልክቱ ያላቸው ምልክቱ እንዳላቸው እንዴት ላይ ይህን ምርመራ ማድረግ ያስፈልጋቸዋል። ከዛ ውጭ ሌሎች ሴፍ ሴክስ ማድረግ ወይም ደግሞ በትዳር ተወስኖ መኖር፣ ኮንዶ መጠቀም ብዙ የግብረ ስጋ ግንኙነኮቲሞች ካሉን እነሱ መቀነስ ወይም ደግሞ ሙሉ ለሙሉ ማቆም ያስፈልጋል ማለት ነው። ነጭስ ከሆነ ማጫ ሰውን ማቆም ወሳኝ ነው ማለት ነው። እንግዲህ የማህፀን በር ካንሰር በተለያዩ ነገሮች ምርመራ ይደረግና ይታወቃል ማለት ነው እና የማህፀን በር ካንሰር ምርመራ ከታወቀ ደረጃዎች አሉት። ደረጃ አንድ ደረጃ ሁለት ደረጃ ሶስት እና ደረጃ አራት የማህፀን በር ካንሰር ደረጃዎች አሉት ማለት ነው። እንግዲህ ሕክምናው ወይም ሕክምናው በእነዚህ ደረጃዎች ይወሰናል ማለት ነው። ደረጃ አንድ የሆኑት በቀላሉ መታከም የሚችሉ በኦፕሬሽን መታከም የሚችሉ ናቸው። ደረጃ አንዶች ኦፕሬሽን የሚሆነው የማህፀን በሩን በሯን ያችን ካንሰር ሲሪ ያለባት ኤሪያ ከማውቅረት አንስቶ እስከ ማህፀን ሙሉ ለሙሉ እስከ ማውጣት ነው። ደረጃ አንድ እና ደረጃ ሁለት የሚባለው በዚህ በቀዶ ጥገና መታከም ይችላል ማለት ነው። ነገር ግን ከደረጃ ሁለት ቢና ከዛ በላይ ያሉትን በቀዶ ህክምና ማከም አይቻልም። ሙሉ ለሙሉ መታከም ችል ውስጥ በጨረር ወይም ደግሞ በኪሞቴራፒ ነው። ይህም ይመስላል እንግዲህ በቀጣይ በሰፊው አንዳንድ ነገሮችን ጥያቄ ካላችሁ ኮሜንት ሊያስቀምጡና ይዤላችሁ እመጣለሁ። በዚህ ዙሪያ ጥያቄ ካላችሁ ማቅረብ ትችላላችሁ። ሌሎች የጤና መረጃዎችንም በቀጣይ በተከታታይ ቪዲዮዎች እሰራለሁኝ። እነዚህ የጤና መረጃዎችን የምሰጣችሁ አንደኛ የእናንተን ፍላጎት ያማከለ ጥያቄ የተፈጠረባችሁ ካለ እነሱ በኮሜንት ሴክሽን ሊያስቀምጡልን በእነሱ ላይ የተዘጋጀው አቀርብላችኋለሁ። በመቀጠል ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉት። ዩቲዩብ ቻናሉን ሰብስክራይብ አድርጉት። ብዙ ጠቃሚ የጤና መረጃዎችን ስለምንሰጥበት እናንተም ተጠቃሚ ትሆናላችሁ እና ስራችን ተደራሽ ለሌሎች ተደራሽ እንዲሆን የእናንተን ትብብር ጠይቃለሁ። አመሰግናለሁ።